ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የክርስቲያኖ ሮናልዶ ኢንተርቪው ላይ የተነሱት ግን በጣም የሚያነጋግሩት ጉዳዮች ምናልባትም በእኔ እምነት በብዙዎች ዘንድ ያልተወደደለትም አስተያየት አለው። እሱን እንመለስበታለን። አንድ ያኔ በልጅነት ይርበው በነበረ ጊዜ ልምምድ ሰርቶ ለፍተው ምናምን ይርባቸው በነበረበት ጊዜ ከማክዶናልድ በርገር እያወጣች የምትሰጣቸው ወደ ሶስት የሚደርሱ ሴቶች ነበሩ፣ እና እነሱን ሰዎች መልሼ ማግኘት ብችል ብሎ በዚሁ በፒርስ ሞርጋን ኢንተርቪው ላይ ተናግረው ነበረ፣ እና ተገናኙ። የሚገርመው ነገር የዛሬ ሀያ ዓመት አካባቢ ምናምን ነው ይሄ ነገር የተፈጠረው አለ። የ12 የ13 ዓመት ልጆች እያሉ ነው ምላሽ ካለ ስጡን የሚሉት የሆነ ብርገር ራብን ብለው የሚጠይቁ የነበረው ክርስቲያኖ ሮናልዶ እና አሁንም አብሮት የሚሰራ ሰው ሄደ ያንን ነገር ይጠይቁ ነበር እና የዛሬ ሀያ ዓመት ነው ማቃት ግን በቃ ሳያት፣ ኤርፖርት ላይ ወዲያውን ያወኳታል። ምክንያቱም እነሱ ፕራይቬት ኤሪያ አካባቢ ነበር ነው ያለ ነው አሉ። የሴትዮዋ ደግሞ በዛ ቀን እዛ ስራ ላይ መገኘት በአጋጣሚ የተፈጠረ ነው። ምክንያቱም ሌላኛዋ ሰራተኛ በዕለቱ መግባት የማትችልበት ነገር ስለገጠማት እሷን ተክታ ገብታ ነው ከክርስቲያኖ ሮናልዶ ጋር የተገናኘችው። ያቺ ክርስቲያኖ ሮናልዶ በልጅነት ሲረበው ከማክዶናልድ በርገር እያወጣች ሰጠው የነበረው ፈልጉልኝ ሲል የነበራትን ሴት ነው አያት፣ አወቃት። ከዛ ሄዶ አቀፋት። ከዛ ልጆቹስ፣ ህፃናቶች አረዳድ ምንድነው ጉዳዩ ናሁን አሉ እያለ አረዳድ ናሁን አሉ አለ። ጆርጂኒያም ምንድን ዋስ ጎንጎና አይነት ነገር ያለ አወቅኳት አለ። እሱ ግን ወዲያ ነው ያወቀ። ከዛም በቃ በጣም ነው የተደሰተው። በነገራችን ላይ ይሄ ደግ ልብን ያለው ክርስቲያኖ ሮናልዶ ሲያፈላልጋት ነበር። አይ ቁም ነገር ያውቃል ሰውየው። እውነት ለመናገር በጣም ቁም ነገር ያውቃል። ከዛ ሁለት ነገሮችን ወደድኩኝ። አንድ ስልኳን ተቀበሉ አልኩት አለ ለጓደኛው፣ ስልኳን ተቀበል። ከዛ በኋላ ያደረገላትን ነገር አልተናገረም። በጣም የተለየ ነገር ነው። አዎ ይገባታል። ሳምቲንግ ስፔሻል ይገባታል። ይሴት አለ ያ ነገር ግን እንደዚያ ረኩላት እንደዚያ ረኩላት ወደሚለው ነገር አልሄደም። ግን በቃ በደንብ እንደሚያከብራት በጣም ትልቅ ትርጉም እንዳላት በሱ ሕይወት ውስጥ የዛን ሰሞን የረሃብ ጥያቄውን የመብላት ፍላጎቱን መመለስ የሚያስችል ደግሞ በአንድ አጋጣሚ አይደለም እኮ በመደጋገም ደግነት ስላሳየቻቸው እኮ ነው፣ መልካምነት ስላሳየቻቸው ነው። አርደጋግመው እንደ መብት እየሄዱ ዛሬ ሴለሞ የሚሉት እኮ ለዛ እኮ ነው። እና ምንም ምንም ተሳትል እየሄደች እያነሳች ትሰጣቸው ነበረ። እና እሷን ያገኘበትን አጋጣሚ እሷን ካገኘ በኋላ ለእሷ የተለየ ነገር አንድ መጀመሪያ ቃል ገብቶ የነበረው እኮ ከእሷ ጋር ከቻለ ከሶስቱም ጋር እራት መብላት ቢችል ደስ ይለዋል። ቤቱ ራት መጋበዝ እነሱን ይፈልጋል ግን አጋጣሚ ዋው የአሁኑ አጋጣሚ ደግሞ ይለያል፣ በጣም እሷ ክርስቲያኖ ሮናልዶ ወደ ፖርቹጋል በመጣ ቁጥር ታውቃለች። አጋጣሚ እዛ ስለሆነ የምትሰራው እዛ አየር መንገድ ላይ ስለሆነ የምትሰራው፣ እና ትጠይቅ ነበራለች። ግን እዛ አካባቢ እንድትገኝ አልተፈቀደላትም፣ አይፈቀድላትም። ስለዚህ እየመጣ እንደሆነ እያወቀች ግን ሳታገኘው ቀርታለች። አጋጣሚ እዛ ጋር ፒርስ የጠየቀው በጣም ለእኔ ደስ ያለኝ ጥያቄ ያ በርገር እያነሳች የምትሰጠው ልጅ አንተ መሆንህን ታውቃለች ወይ? ይህንን እኮ ላታክ ትችላለች። አሁን አንቺ እኮ ዛሬ በመንገዶች ላይ ለሆነ ሰው እኮ ደግነት ልታደርግ ትችላለች። ደጋግመሽ የምትረጁ ሰው እኮ ሊኖር ይችላል። ጓደኛሽም አደለም፣ ጎረቤትሽም አደለም፣ በትምህርት ቤትም አብረሽ የምታውቂው ሰው አደለም። ግን ነገሩ አሳዝኖች በአጋጣሚ የምትረጁ ሰው ሊኖር ይችላል። የምታግዙ የዕለት ጥያቄዎቹን የምትመልሽለት ሰው ሊኖር ይችላል። ከዛ ኢን ትዌንቲ ይርስ ታይም ከሀያ ዓመት በኋላ ያ ሰው ምን ቦታ ላይ እንደደረሰ ማን እንደሆነ ምናምን ልትረሽ ትችላለች፣ ላታቂ ትችላለች። ያ በርገር እያወጣች የምትሰጠው ሰው አንተ መሆንህን ታውቃለች? ገብቶሽ አላለ? ክርስቲያኖ ሮናልዶ እዚህ ደረጃ ደረሰ፣ ያኔ እኮ እንዲናረግለት ነበረ ትላለች ወይስ የረሳችው ደግነት ነው። ለእኔ ትናንትና ክርስቲያኖ ሮናልዶ ሲናገር፣ ባለፈውም ሲያነሳ፣ እውነት ለመናገር ሸገር ሁሌም የሚለው ነገር አለ፣ መልካምነት መልሶ ይከፍላል ይላል የምሬ ነው ምነግርሽ፣ አንድ ደግነት፣ መልካምነት ዛሬ ባለሽ የማድረግ አቅም የምታደርጊው ነገር ትልቅ በረከት ነው። ትልቅ ብሌሲንግ ነው። መታደል ነው። መልካም ማድረግን የመሰለ መታደል የለም። አንዳንዴ ኖሮሽም ደግ ልብ ከሌለሽ እኳ አታደርጊ። የምትሰጭ እኮ አለሽ፣ ግን መስጠት የሚያስችል ነገር የለሽ፣ ምንም አታረጊ። ይቺ ልጅ ማክዶናልድ ተቀጥራ እየሰራች እግሯ እስኪንቀጠቀጥ ድረስ እዛ እየዋለች መሰላቸት ምናምን በሌለ አንድ ቀን ሚስትሪት ታርጋን አታቅም አለ። እያነሳች ነው የምትሰጠው። በቃ የሆነ ያቆየችው መልካምነት አሁንም። የሚያሳዝነው አድካሚ ስራ ነው የምትሰራው እሷ ገባሽ። ግን በቃ ተቆጥቦ አንዴ የተከፈላት ይመስለኛል። አይ ዶንት ቲንክ ያንኑ ስራ እየሰራች እንድትቀጠል የሚያደርጋት አይመስለኝም። ክርስቲያኖ ሮናልዶ የእውነት ለመናገር አይመስለኝም አልተናገረም አልተናገረም። እመኛለሁም እንደዛም ነው ብዬ አላምን። ሁለተኛው የክርስቲያኖ ሮናልዶ ጉዳይ ዓለም ዋንጫ ድሪሚ አደለም ምናምን አላመንኩም። ይህንን አላምንም እንጂ አዎ፣ እኔ አላመንኩት እኔም አላመንኩት ማለት ሊሆን። የዓለም ዋንጫ ለሁሉም እግር ኳስ ተጫዋች ትልቅ ህልም ነው የዓለም ዋንጫን ማሳካት ምንም ሁሉም በቃ የተለየ ጥረት የሚያደርጉበት ነው። እሱ የሰጠው ኤክስፕላኔሽን አለ እሱ የሰጠው ኤክስፕሌን ያደረገው ነገር ልክ አይደለም ብዬ አላስብም። እኔ ማለት አንድ ከተናገረው ነገር መካከል የዓለም ዋንጫን አሸነፍኩም አላሸነፍኩም ይህንን አይቀየርም ያለው፣ እኔ ደግሞ ከዚህ በኋላ የዓለም ዋንጫን ክርስቲያኖ ሮናልዶ ባያሸንፍም እስካሁን ድረስ በእግር ኳስ ያደረገው ነገር ግን በጣም በጣም ይገርም ነው ምንም ምንም እዚህ ጋር የሚቀንስበት ነገር አለ ብዬ አላስብም። ግን እኔ ደግሞ አለ ነው ምለው። ለምን መሰለሽ የሚቀንሰው ሜሲን እና ክርስቲያኖ ሮናልዶን እኮ ዓለም ሲያሰቃያቸው የነበረው ከፔሌ እና ከማራዶና ያንሳሉ እንደነሱ አደሉም ምናምን ሲላቸው የታ ዓለም ዋንጫን ያሸነፉት እያለ ነው ጥያቄ የሚያነሳባቸው። ዱ ዩ ቲንክ ሊዮኔል ሜሲ አሁን አርጀንቲና ውስጥ የሚያገኘውን ክብር ያገኝ ነበር ዓለም ዋንጫን ባያሸንፍ ኖሮ የእግር ኳስ ተጫዋችነት ዘመኑ ዓለም ዋንጫን ሳያሸንፍ ተጠናቆ ቢሆን ኖሮ ሊዮኔል ሜሲ አሁን አርጀንቲና ውስጥ የሚሰጠውን አይነት እኩያ ክብር ይሰጠው ነበር እኔ እንደዛ ነው በእውነት እንዴ ይሄ ሀሳብ ነው እኔ ፕራክቲካሊ የሆነ ነገር ስለሆነ እኮ ነው አሁን ፋክት ነው እኮ እኔ አሁን ግን እየተናገርኩኝ ያለሁት የአርጀንቲና ህዝቦች ለሊዮኔል ሜሲ የሚኖራቸው ስሜት ዓለም ዋንጫን ከማሸነፉን በፊት በጣም ትልቅ ነው። በጣም አይደለ። ምሳሌዎች እንንገረሻ ሳሜ፣ ምሳሌዎቹ ምንድን ናቸው? እሱ ለክለቡ እንጂ ለእኛ ምን አደረገ ብለው እኮ ይነጫነጩበት ነበረ። ለባርሴሎና ነው እንጂ የእሱ ጉብዝና ለአርጀንቲና ብሔራዊ ቡድን ምን አደረገ? እንዴ በጣም ይናደዱበት እኮ ነበረ። በጣም ይቆጩ ነበር እኮ ይቆጡ ነበረ በሊዮኔል ሜሲ ምን አደረገ? ለባርሴሎና ባደረገው ነገር ነው ባለን ዶሮ ነው የሚያሸንፈው። ምንም የሚለው ምንም የሚለው ምንም የሚለው ለእኛም መቼም ቢሆን ታላቅ ሊሆን አይችልም። ይሄ እኮ በአደባባይ የሚናገሩት ነገር እኮ ነው። እና በጣም አሰቃይተውታል እኮ ሊዮኔል ሜሲን እኮ ዓለም ዋንጫን ማሸነፍ ባለመቻል በጣም ውስጡ እኮ በጣም በጣም በጣም በከፍተኛ ደረጃ እኮ ተጎድቷል እኮ ተናግሮታል እኮ ይህንን እኮ የራሱ ፍላጎት ነዋ። የራሱ ፍላጎት ሳይሆን የህዝቡ እንደዚህ አይነት ጥያቄ ይነሳበት እንደነበር እኔ ማውቃለሁ። ግን አሁን በእኔ ብጠየቀኝ ግን ሊዮኔል ሜሲ የዓለም ዋንጫን ማሸነፉ አሪፍ ነገር ነው፣ በጣም ትልቅ ክብር ነው። ይህ ምንም እዚህ ላይ የምንከራከርበት ነገር የለም። ከማሸነፉ ሳያሸንፍ ቢቀር ግን በእግር ኳስ ውስጥ የነበረውን ስም ዝና፣ ጉብዝና ምንም አይቀንስብኝም። ምክንያቱም ሁሉም ተጫዋች የዓለም ዋንጫን እያሸነፈ እኮ አይቀጥልም። አሁን ይህ የሚነሳው ክርስቲያኖ ሮናልዶና ሊዮኔል ሜሲ ስለሆኑ ነው። ክርስቲያኖ ሮናልዶ የተናገረው ነገር አሁን የዓለም ዋንጫን ማሸነፍ ህልሜ ያደለም ብሎ ሲናገር አላመን ነው። እኔም አላመንኩትም አንተም አላመንከው። ቢያሸንፍ ደስ ይለዋል። እስካሁንም ድረስ እኔ ብዬ የማስበው በብሔራዊ ቡድን ውስጥም የቆየው እስካሁንም ድረስ የዓለም ዋንጫን የማሸነፍ እድል ካለ ለመሞከር ነው ብዬ ነው የምረዳው። በራሴ ግን የዓለም ዋንጫን ሳያሸንፍ ቢቀር ከዚህ በኋላ ባይሳካለት ክርስቲያኖ ሮናልዶ ግን በእግር ኳስ የገነባው ነገር ግን ምንም ክብር ይቀንስበታል ብዬ ግን አላስብም እንደዛ። አንድ መሰረታዊ ጥያቄ ያለው ሁልጊዜም ቢሆን የሚነሳ በእግር ኳስ ላይ ዘ ግሬትስት ፕሌየር ኦፍ ኦል ታይም ተብሎ ይነሳል። ዓለም ዋንጫን ማሸነፍ ይህንን ክብር ከመቀዳጀት አንጻር ዋጋ አለው፣ ወደድንም ጠላንም ዓለም ዋንጫን ሳያሸንፉ ግሬትስት ኦፍ ኦል ታይም ይባላል ወይ? አሁን ለምሳሌ ትላንትናም ፒርስ ሞርጋንን ያልወደድኩለት ነገር አለ። ሁሌም እንደምልሽ የኛ ሀገር ሰው አሽቄ የሚለው አለ አለ፣ እንደዛ አይነት ነገር እየሆነብኝ የተቸገርኩበት ነገር አለ። ሊዮኔል ሜሲን በተመለከተ ክርስቲያኖ ሮናልዶ የራሱን ክሬዲት እየሰጠ ዋጋ እየሰጠ ክብር እየሰጠ ምናምን ይናገራል። ያኛው ለእኔ ግን አደለም ከአለም ከአርጀንቲና ማንደኝ አደለም ይላል። መብቱ ነው እኮ ግን ምንድን ነው አሁን እንደዚህ አሁን ምንድን ነው የተያዘው ነገር ምናምን ምናምን ላለሁ ወይስ መብቱ ነው። ግን ለአንቺ መጠየቅ የምፈልገው ጥያቄ ዓለም ዋንጫን ባያሸንፍም ሊዮኔል ሜሲ ምንም የሚቀንስበት ነገር የለም ስላልሽ ማሸነፉ የጨመረለት ነገር የለም ማሸነፉማ? እራሱም እኮ ተናግሯል። አሁን አንቺን፣ አዎ፣ እኔ እኮ ቅድም ያልኩትን በደንብ ሰምታኝ ከሆነ የሚጨምርለት ነገር የለም አላልኩ የሚቀንስበት ነገር የለም ነው የሚቀንስበት የለም የሚለው ላይ መስማማት ስለማንችል ልዩነታችን ይዘን መሄድ ስለምንችል ችግር ስለሌለው፣ ማሸነፍስ የጨመረለት ነገር የለም? ማሸነፍማ በጣም ትልቁ ነገር ነው ለአንድ እግር ኳስ ተጫዋች ሊዮኔል ሜሲ። ስለዚህ ማሸነፍ ከጨመረ አለማሸነፍ እንዴት አያጎድል? ምን ምን አሁን ሊዮኔል ሜሲ ለምሳሌ የዓለም ዋንጫን ሳያሸንፍ ቀርቶ ቢሆን ኖሮ ምንድን ነው ያጣው? ክብር በጣም ብዙ አርጀንቲናውያን ከዲያጎ አርማንዶ ማራዶና ያሳንሱታል የዓለም ዋንጫ ባለማሸነፉ። እንጃ፣ በእኔ አስተያየት ግን፣ ለራሴ ግን የአርጀንቲናውያን እንግዲህ የራሳቸው ስሜት አላቸው። በእኔ አስተያየት ግን ሊዮኔል ሜሲ የዓለም ዋንጫን ከማሸነፉን በፊት በጣም የተሟላ ተጫዋች ነው። ያንን የዓለም ማሸነፉ አሪፍ ነገር ነው። ስላሸነፈ በስ ደስ ብሎኛል። በወቅቱ የነበረው ስሜትም ትልቅ ስለሆነ ግን እኔ በምሰጠው ክብር ምንም የሚያጎል ነገር የለም። አሁን ሁለተኛ የምነግርሽ ነገር ሜሲ ስላሸነፈ እንቶ ለእኔ ለሜሲ አለሟንጫን ማሸነፍና ለሜሲ አለሟንጫን አለማሸነፍ ቅድም ባስረዳዎች መንገድ ይሄ ምናባዊ አይደለም ግምታዊ አይደለም፣ ምንም የሚቀንስበት ነገር የለም ብዬ በግምት አይደለም ነግሬሽ፣ የጎደለ የቀነሰ ዝቀ የተወቀሰበት ነገር ነው ፕራክቲካል። አርጀንቲናዊያን ለሊዮኔል ሜሲ የነበራቸው ስሜት ጥሩ አይደለም ለባርሴሎና እንደምትሆነው ለእኛ አልሆንክም ብለው እንትን ብለውታል። ምንም ምንም ይሄ የኖረን ያወቅነው ነገር ነው። ያለፍነው ስሜት ነው። ይሄ እያየ ነው ሲያንጸባርቁት፣ ሲባል የአርጀንቲና ሚዲያዎች ምናምን ምን ሲሉ እንደነበረ በሙሉ እናቃል። የተኖረ እውነት ነው። ይሄንን የተኖረ እውነት ዓለም ዋንጫን ባለማሸነፍ የእግር ኳስ ተጫዋችነት ዘመኑን ጨርሶን ቢሆን ኖሮ ይባባስ ነበረ። በቃ ለባርሴሎና እንጂ ለእኛ ይባል ነበረ። ምንም ምንም አልጠራጠርም። ይሄንን እኔ ክርስቲያኖ ሮናልዶም የዓለም ዋንጫን ማሸነፍ ድሪም አላረግ ምናምን ሲል እንደውም ቅድም መነገር ያለበት የክርስቲያኖ ሮናልዶ አስተያየት፣ ይህንን ስል ለማሸነፍ የምንችለውን በሙሉ አናረግም ማለት አይደለም ብሎ የምንችለውን በሙሉ እናረጋለን። ግን ከእኔ ላይ ግን የእግር ኳስ ተጫዋችነቴ ምናምን ፌር ነው ወይ ብሎ እኮ ይጠይቃል ያንን ሰባት ጨዋታ ፌር ነው እንደዛ ብሎ ይጠይቃል። ግን ሌላው ነገር ከዚህ ጋር የሚገናኘውና ሊዮኔል ሜሲም እዚሁ አንድ የሰጠው ሀሳብ ነበረ በአሜሪካ ቢዝነስ ሰሚት ላይ እሱ በጣም በቃ የሚገርም አቀባበል ነበር የተደረገለት በዛ። ሊዮኔል ሜሲ በቢዝነስ ሰሚቱ ላይ ንግግር ካደረጉት ወይም የተወሰነ ቆይታ ከነበራቸው ሰዎች መካከል አንዱ እሱ ነበር። እና ወደ መድረክም ሲወጣ በቃ በጣም በጣም የሚገርም አቀባበል ነበር የነበረው። እንዲሁም በዚህ መድረክ ላይ ብዙ ትልልቅ ሰዎች፣ ፕሬዚዳንቶች ሁሉ መጥተው የራሳቸውን ሀሳብን አቅርበዋል። ግን እንደዚህ አይነት በጣም ደማቅ አቀባበል የተደረገለት ሰው አላስታውስም ብሎ ሁላ ሲናገሩ ነበር። ለማንኛውም ሊዮኔል ሜሲ በዚሁ መድረክ ላይ ከተናገረው ነገር መካከል የአለም ዋንጫን ማሸነፍ እንደ አንድ እግር ኳስ ተጫዋች ዓለም ዋንጫ ነው ማሸነፍ፣ በቃ የመጨረሻ ምርጡ ነገር ነው። ምንም ጥያቄ እናቴ ትሙት፣ ምንም ጥያቄ። አሁን እኔ ለምሳሌ ልንገርሽ ዓለም ሁለት ሺ ሃያ ሁለት ካታር ላይ ለሜሲ ያሸነፈው ሜሲ እንዲያሸንፍ ያልተመኘ የለም፣ ይገባዋል። አሁን ቅድም ስትገልጩ ለነበረው ሙሉ ተጫዋችነት፣ ጉብዝና፣ ጀግንነት በእግር ኳስ ለነዛ ሁሉ አመታት ለሰጠን የመዝናናትም፣ የመገረምም፣ የመደነቅም ዝሜ በቃ የአቅምን እኮ ቱ ዘ ኔክስት ሌቭል ወስዶታል ሜሲ። የእውነት ነው የምነግርሽ እኔ ያኔ እኔም የምሬን የምሬን ሜሲ የዓለም ዋንጫውን አሸንፎ እንዲያጠናቅቅ በጣም ተመኝቻል። ሁለት ሺ ሀያ ስድስት ላይ ክርስቲያኖ ሮናልዶ እንዲያሸንፍ ነው የምመኘው እኔ። እንዲጎድልበት አልፈልግም። የእውነት ነው የምነግርሽ ይሄ ልጅ ዓለም ዋንጫን አላሸነፍክም ተብሎ ስሙ እንዲነሳ አልፈልግም። ምክንያቱም ሂ ዲድ ኤቭሪቲንግ ማድረግ የሚገባውን ነገር በሙሉ አድርጓል። ይሄ ስድስት ጨዋታ ናት ሰባት ጨዋታ ናት በዚህ ይለካል በዛ ይለካም የሚለውን ነገር ተዩ፣ እሱም ተዩ። እሱን አልወስድም፣ ግን አይ የምሬን በጣም የምሬን ግን ክርስቲያኖ ሮናልዶ ከፖርቹጋል ብሔራዊ ቡድን ጋር የዓለም ዋንጫን በ2026 አሸንፎ ሙሉ ይሆን ደስ ይለኛል። በቃ ይገባዋል። ማንም ምርጡ ግን ዓለም ዋንጫን ያላሸነፈው ተጫዋች ብሎ እንዲጠራው አልፈልግም። የእውነት እውነቴን ነው የምነግርሽ ምንም እንዲጎልበት አልፈልግም። ምክንያቱም ምንም አላጎደለ ክርስቲያኖ ሮናልዶ ምንም ነገር አላጎደለ። ይህንን ይኸውልሽ ምንድን ነው መሰለኝ ሳምሬ፣ ቢያሸንፍ ምንም ማስረዳት አይጠበቅበትም፣ ዓለም ዋንጫን ቢያሸንፍ። ዓለም ዋንጫን ካላሸነፈ ግን እንደ አሁንም በሶስት ዓመት ጊዜ ውስጥ ለፒርስ ሞርጋን ቁጭ ብሎ ዓለም ዋንጫን አለማሸነፍ እኮ ምንም አይደለም እያለ ነው የሚኖረው እኔ እንደዚህ ኤክስፕሌን እንዲያደረግ ራሱን መገደዱን አልመኝለትም። እውነት ለመናገር ነው። ማለት በቃ ያሸንፍ ያንን ክብር ያገኝ አግኝቶ ያልቅስ። ልክ የካታር ያንን ልብስ አልብሰውት ለሊዮኔል ሜሲ በተለየ መንገድ ሽልማቱ እንደተሰጠው ለክርስቲያኖ ሮናልዶም ያ ቢሰጠው እግር ኳስ ለሱም ዋጋዋን ብትከፍለው በጣም ደስ ይለኛል። በጣም ደስ ይለኛል። ዓለም ዋንጫ ማሸነፍ ግን ትልቅ ነገር ነው። አለማሸነፍ አሸነፍ ግን ያጎድላል። እሺ ያው የየራሳችን አስተያየት ነው ያቀረብነው። አድማጮቻችን በዚህ ላይ አስተያየት ካላችሁ በጽፉልን በጣም ደስ ይለናል። መልካም ጊዜ በያላችሁበት እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኑር።